ፍርድ ቤት ወይም ፖሊስ አንዱ ዓለም ጎሳን እንዲለቀው እንደሚችል የፖሊስ ምንጮች ነግረውናል ሁሉም የየራሱን ታሪክ የሚጽፍበት አብሮነት ዓለም ነገሮች ሁሉ ውብ ብቻ አይደሉም የተጻፉ ግን የማይነበቡ የተሰሩ ግን የማይነገሩ የተደረጉ ግን እንዳልሆኑ የሚታለፉ ታሪኮች አሉ የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸው ምስቶች በመልቀቅ በፈጸመው ህገ ወጥ ተግባር እና በለቀቀው ተንቀሳቃሽ ምስል ምክንያት በቁጥጥር ስር የዋለው ሚሊዮን ደሪባ። ሰላም ጤና ይስጥለኝ፣ እንዴት ናችሁ? እንደምናላችሁ ወደ ተመልካቾቼ መግቢያ ላይ ባያቸኋቸው ጉዳዮች ላይ መረጃዎችን ይዤላችሁ መጥቻለሁ። ረም ልሃሊ ነኝ። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ፍርድ ቤት ወይም ፖሊስ አንዱዓለም ጎሳን ሊለቀው እንደሚችል የፖሊስ ምንጮች ነግረውናል። ምርመራውን የያዘው ቡድን አንዱዓለም ቀነኒ አዱኛን ገፍትሮ እንደጣለ ወይም ደግሞ ስለመግደሉ የሚያረጋግጥ ማስረጃዎችን ማግኘት አልቻልኩም እያለ ነው። እንግዲህ የቀጣዩ ቀጠሮ እስከሚደርስ ድረስ አንድ ነገር ካላገኘ በስተቀረ አንዱ ዓለም የሚለቀቅበት እድል ከፍተኛ እንደሆነ ነው የፖሊስ ምንጮች የነገሩ ነው። በፍቅር አጋሩ ቀ አዱኛ ሞት ጋር በተያያዘ በፖሊስ ተጠርጥሮ በእስር ላይ የሚገኘው አንዱ አለም እስካሁን ድረስ ሶስት ጊዜ ፍርድ ቤት ቀርቧል። ለአራተኛ ጊዜ ፍርድ ቤት ቀጠሮ ይጠበቃል። በዚህ ጊዜ እንግዲህ እየጠበቀ ያለው የምንጣፉ የፎረንሲክ ምምራ ውጤትና ሌሎች ፖሊስ አሰባስባቸዋል ያላቸው ማስረጃዎች ናቸው። ባለፈው ቀጠሮ እንግዲህ ፖሊስ 15 ሰዎችን ቃል እንደተቀበለና ወደ 28 የሚሆኑ ማስረጃዎችን ማሰባሰቡን ገልጾ ነበረ። እንደዚሁም ደግሞ በቀነኒ መኖሪያ ቤት ውስጥ የተገኘ ምንጣፍን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፖሊስ መላኩን ና የምርመራ ውጤት ግን እንዳልደረሰለት፣ ይህንን የሚመረምሩ ሰዎች ወደ ውጭ ሀገር መሄዳቸው ና ከነሱን ለማግኘት እየሞከርኩ ነው በሚል አቅርቦ ነበረ። ስለዚህም አሁን በቀጣይ ይሄንን የሚያቀርብ ይሆናል። የፖሊስ ምንጮቻችን እንደሚሉት የምርመራው ቡድን በአሁኑ ሰዓት ላይ እየገለጸ ያለው ነገር በእጆች ያሉ ማስረጃዎች በአብዛኛው አንዱ ዓለም ድርጊቱን ስለመፈጸሙ ና ስለተጠረጠረበትን ነገር የሚያስረዳ ነገር አላገኘንም በሚል እየተናገሩ እንደሆነ ገልጸውልናል። የምርመራ ቡድኑ ይህንን ነገር ማቅረብ ካልቻለ ደግሞ ፍርድ ቤቱ ወይም ራሱ ፖሊስ አንዱዓለምን የሚለቅበት እድል ከፍተኛ እንደሆነ ነው እነዚሁ የፖሊስ ምንጮች የሚናገሩት። ባለፈው ቀጠሮ የአንዱዓለም ጠበቃ የቀነኒ ዲያሪ ማየቱን መግለጹ ይታወቃል። በችሎት በችሎቱ ላይ ጠበቃው አንዱዓለም ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሮ ነበረ። አንዱዓለም ጎሳ በቀነኒ ሞት መሳተፉን የሚያረጋግጥ የሰው ማስረጃ፣ የምርመራ ሰነድ መረጃ እንደሌለም ገልጾ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ይፈታና ሀዘኑን ይጨረስ በሚል ጠይቆ ነበረ። እንደዚሁም ደግሞ የቀነኒ ቤተሰቦች የልጃችን ደም ደመከልብ ሆኖ እንዳይቀር ባካቸው የኢትዮጵያ ከጎናችን ቆማችሁ የልጅቷ ፍትህ እንድታገኝ አብራችሁን ሁኑ ሲሉ ጥያቄ ማቅረባቸው የሚታወቅ ነው። እኛ ባለ መረጃ የምርመራ ሁኔታ እዚህ ላይ ነው ያለው። እንግዲህ መርማሪ ቡድኑ በቀጣይ ቀናት የሚያገኘው ነገር ምን እንደሆነ ባይታወቅም፣ እስካሁን ባለው መረጃ ግን እንዳልናችሁ አንዱዓለምን የሚያስጠይቅ ወይም ወንጀሉን ስለመፈጸሙ ድርጊቱን ስለማድረጉ የሰው ማስረጃም እንደዚሁም ደግሞ በእሷ መደብደቧ መመታቷን የሚገልጽ ነገር እስካሁን ድረስ አላገኘውም እያለ እንደሆነ ነው የፖሊስ ምንጮች የገለጹልን። በጎዳና ሲሳሙ ከምናያቸው ልስልስ ጉንጮች በስተጀርባ ያስተናገዱት ጥፍ ያለ እልፍ ሰዎች ፊት የታዩ ፈገግታዎች በመኝታ ቤት ያነቡት እንባ ይኖራል። በጉባኤ መሀል የሰማናቸው ቁልጭልጭ ያሉ ቃላቶች ከተዘጉ በሮች ኋላ በሚወረወር ፀያፍ ክብረነክ ቃላት የሚተኩበት የትዳር ታሪክ እልፍ ነው። ሁሉም የየራሱን ታሪክ የሚጽፍበት አብሮነት ዓለም። ነገሮች ሁሉ ውብ ብቻ አይደሉም። የተጻፉ ግን የማይነበሩ የተሰሩ ግን የማይነገሩ የተደረጉ ግን እንዳልሆኑ የሚታለፉ ታሪኮች አሉ። ደስተኛ ነበረች፣ ሳቂጣ ነበረች፣ ዘናጭ ነበረች እና ቀብጣ ነው መቻል ነበረባት። በግላጭ ካየኸው ከጠጤ ለሰለሰ የህይወት ታሪክ ኋላ የተከናነበችውን የሚንቆሳቆስ ሸካራ ህይወት ታሪኳን አታውቅምና አትፍረድ። ለብዙዎች ፈገግታ፣ ሳቅ፣ ደስታ የታሪክ ግማሽ እንጂ ሙሉ መልክ ሆኖ አያውቅም። በፊት ለፊት ያየው መልክ እሱ የጥራዙ ሽፋን ነው። ገጾቹን በገለጥክ ቁጥር የሚነበብ ብዙ ታሪኮች ታገኛለን። ስለዚህ አትፍረድ። ቀን ያዱኛ ሀቅ ሽውጣ ፍትህ ለቀነኔ። ፍትህ ከመሬት በታችና ቤተሰቦቿ የልጄን ደም አፋልጉኝ ልጄ ደመከልባት ትሁንብኝ ለሚሉ ለእናትና ለአባቷ የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸው ምስቶች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል ምክንያት በቁጥጥር ስር የዋለው ሚሊዮን ዳሪባ ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆኑ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታወቀ። ግለሰቡ ሚሊዮን ደሪባ ይባላል። በተለያዩ ማህበራዊ ሚዲያዎች የሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎች ቅሬታቸውን እያነሱበት ይገኛሉ። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ድርጊቶች መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ፣ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸው ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ ፖሊስ ገልጿል በማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱና ያፈነገጡ የሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል ሚሊዮን ዳሪባ ቲክቶከር ሲሆን 618 ሺ ተከታዮች አሉት 8 ነጥብ 4 ሚሊዮን ቪዲዮዎችን ላይክ ተደርገዋል። በዚህ መልኩ ወጣቱ የእሱን መርህ ላለመከተል ምን ዋስትና አለው? ምክንያቱም በአሁኑ ሰዓት ፎሎወር ካስገኘ ምንም አይነት ስራ ቢሆን እንሰራለን የሚል ወጣት በበዛበት ሰዓት እንዲህ አይነት ፀያፍ ድርጊቶችን ከወዲሁ መቅጨቱ ተገቢ ነው። ከባህር ማዶ ከሰማሁት አንድ ታሪክ ላጋራችሁ። አባት ሶስት ልጆች አሉት። ሶስቱ ልጆቹ ማታ ቤት ተቀምጠው ፋሽን ሾው እያሉ ያሳዩት ነበር። ከሶስቱ አንደኛው ወንድ ልጅ የእናቱን ሜካፕ ተቀብቶ ልክ እንደ ሴት ገጻ ባህሪ ተላብሶ ያሳየዋል። አባትም በጣም አምሮብሻል፣ ቆንጅዬ ይሆነሻል ብሎ ወንዱን በሴት ጠርቶ ያለበትን አድንቆ ይነግረዋል። ህፃን ልጁ አባቱ የተናገረው ንግግር ከአይምሮ አልጠፋም። ያችን ንግግር ይዟታል። አንቺ እንደ ሴት ስትሆኚ ያምርብሻል ወንድ ብዙ አያምርብህም የሚል መሰለው። ከልጁ እይታ ትምህርት ቤት በሚሄድበት ሰዓት በዚሁ ዙሪያ ያጠነጥናል። ማለትም ፋሽን ሾው ላይ ይሰራል። ፋሽን ላይ አትኩሮቱን አድርጎ ይሰራል። ሆኖም ግን የሚያስተዋውቀው ግን የሴትን አልባሳት ነው። አባት አንድ ቀን ልጁ መስመር ከሳተ በኋላ ያገኘዋል። የሃይ ስኩል ተማሪ እያለ ፋሽን ሾው ያቀረቡ እሱ የሴትን አልባሳት የሴትን ሜካፕ ተጠቅሞ ነበረ ያቀረበው። አባቱን መድረክ ላይ ያስጠራው፣ አስታወስካ አባ ያኔ ሕፃን እያለን እቤት በዚህ መልኩ ስናቀርብ የወደድክልኝ ይሄን ነበር። ያ አይምሮዬ ውስጥ ቀርቷል። አንተ የወደድክልኝ እናውኔም የወደድኩት ስለዚህ፣ ለዛሬ እዚህ ላይ መድረሴ ያኔ ነገር ከንግግር ነው በማለት ነበረ የመለሰለት አባትም በጣም አለቀሱ። ሁሉም ነገር ከረፈደ በኋላ ደረሳቸው። ምን ሰዓት መስመር እንደምንስት ምን ሰዓት ወደ መስመር እንደምንገባ እናውቀው። ለዚህም ነው የሚሊዮን ጉዳይ ከወዲሁ መቀጨቱ የብዙዎችን እይታ ደስ እንዲያሰኝ ያደረገው። የእሱን እይታ ተከትለው ፍሎር ለማገኘት ወይ ደግሞ ተከታዮችን ለማብዛት ይህንን ስራ የሚሰሩ ሰዎች ሳይመጡ ከወዲሁ መቀጨቱ